ጤና ይስጥልኝ። እንዴ ናችሁ? አዴ ፋሚሊ ትብለኝ ናችሁ። ዛሬ ደግሞ እስቲ ስለ ትዳር አንዳንድ ነገሮች ልበል ብዬ ነው። ምክንያቱም ብዙ እያየኋቸው ያሉ ነገሮች አሉ በዙሪያ እና ብዙ ሴቶች ብዙ ጓደኞች፣ ሴትም ሆነ ወንዶች ብዙ ትዳር የሚፈልገዋሉ እና ሴቶችም ትዳር ይፈልጋሉ፣ ወንዶችም ትዳር ይፈልጋሉ። ግን ለመግባት የፈሯሉ ምክንያቱም ምን እንደሚሉ ስሙ። ለትዳር የምትሆን ሴት የለችም ይላሉ። ሴቶችንም ስሙ። ለትዳር የሚሆን ወንድ የለም ይላሉ። እንዴ ለምን የለም? ለምን የሚለው ነገር እንትን አለና ለምንድነው የሌለው? እንዴ ለምን ለምን ሴት ለትዳር አትሆንም? ለምን ወንድ ለትዳር አይሆንም? ምንድን ነው ለትዳር የሚሆን የጠፋው? ምን ሆነ የጠፋው? ለምን እንደዚህ ትላላችሁ? ወንድ በዚያው ልክ ለትዳር ታማኝ ሆኖ ቀርቧል ወይ እንደውም ሴትም ለትዳር ታማኝ ናት ወይ መጀመሪያ እኮ ትዳር ከመግባታችን በፊት የትዳር እንትን ማወቅ አለብን ከመግባታችን በፊት እኛ ለትዳር ለሚስትነት ወይም ደግሞ ለባልነት ሬዲ ነን ወይ የሚለው ነገር ቤቀድም ጥሩ ነው ብዬ ነው እና ለባልነትም እኔ ሬዲነኝ ወይ የሚለው ነገር ባሎች ራሳችን ፈትሹ ምክንያቱም ብዙ ባህሎች ላይ ያለ መስፈርት አለ። ሴቶች ላይ የምንዳዘው ብዙ መስፈርቶች አሉ። መስፈርት ደግሞ ትዳር አይሆንም። ትዳር የሚሆነው መተሳሰብ፣ ፈሪሃ እግዚአብሔርን መያዝ፣ ባህልን ዘቤን ተከትሎ መሆን ነው እንጂ ያለበት መስፈርት እኔ እንደ እኔ መስፈርት የሚለው ነገር እኔ ምን እንደሆነ ራሱ አይገባኝ። ምንድነው መስፈርት እንዴ? ትዳር ላይ መስፈርት የሚባል ነገር ካለ እንዴት ነው ት ሊሆን የሚችለው እና እኔ ግራ ስለገባች ነው ተመልካቾች፣ መጀመሪያ በዓለም ትዳር ከመግባት በፊት ምንድን ነው አንተ መስፈርት ብ ያስገ ለምሳሌ፣ እነሱ መስፈርት አንባል መስፈርት የሚለው አንዳንዳንዴ ደግሞ ወንዶቹ ምን አላት የምትሉት ነገር አላችሁ። እንዲ ሴቶች ምን አላት ኧረ ተው ወንዶች እንዲ፣ ጭራሽ ኮ ተገለበጠ ኮ። በፊት ሴት ነበረች ወንድ ያኖረኛለ ማለት የምትችለው እና የነበረው አሁን ደግሞ ጭራሽ ወንዱ ሴትን ምን አላት ማለት ተጀመረ ለምን እንዴ አንተ እኮ ነክ ሴትን ማኖር ማኖርና ማስዋብ ብዙ ነገር ማድረግ ያለብክ ለሴት እኮ አንተ ነክ መከታዋ እንዴ ጭራሽ ሚስትን ምን አላት ለማግባት ምን አላት ብሎ ምርጫ ላይ መግባት ራሱ የሌለበት ነገር